ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምናላችሁ፣ እነሆ በዛሬው ዝግጅታችን ትክክለኛ የፋሲካ ጾም የሚፈታው ስንት ሰዓት ላይ ነው፣ ጾም እስከ ስንት ሰዓት ይከናወናል፣ እንዲሁም ቤተ ክርስቲያን ስለ እንስሳት እርድ ምን ትላለች የሚሉትን እናያለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓቷ በልኬትና በምክንያት የታጀበ ነው ይላሉ የእምነቱ አባቶች። የጾም ስርዓቶች ቅድስት ቤተ ክርስቲያን ባስቀመጠችው የአዋጅ አጽዋማት ሊካሄዱ ይገባል። በተለይ በአብይ ጾም ወቅት ምዕመኑ እስከ ቀኑ 9 ሰዓት እንዲጾምና ከዛ አብልጦ የሚጾምም ዋጋው ይበዛለታል ይላል የፍትሐ ነገስት መጽሐፍ። የአብይ ጾም ወይም ሁዳዴ ወይም አርባ ጾም ከሌሎች አጽዋማት ይለያል። በአብይ ጾም መጀመሪያ ሱባኤ ፀሐይ እስኪገባ ይጾማል። በሰሞነ ህማማት ደግሞ ኮከብ እስኪገባ ይጾማል የሚለው ሥርዓት በፍትሐ ነገስት በአንቀጽ 15 ቁጥር 595 ላይ ሰፍሯል። በሰሞነ ህመማት ሕዝበ ክርስቲያኑ አርብና ቅዳሜን ሁለቱንም በአንድነት እንዲጾሙ ይመክራል። በበዓላት ወቅት ስለሚከናወን የእንስሳት እርድ እንደሚከተለው እናቀርብላችኋለን። በይበልጥም ምእመናኑ በትንሣኤ በዓል የእንስሳት እርድ መቼ ይከናወናል? ቀድሞ ከትንሣኤ በፊት ቅዳሜ የእንስሳት እርድ መፈጸም ይቻላልን? የሚሉትን ጥያቄዎች ይዘንላችሁ መጥተናል። አንዳንዶቹ ቅዳሜ ይታረዳል። አንዳንዶቹ ደግሞ ቅዳሜ ማታ አራት ሰዓት ላይ ይታረዳል በማለት ሙግት ሲገጥሙ ይስተዋላሉ። በትንሣኤ በዓል ቅዱስ ቁርባን ለመቀበል ቦታ ከመስጠት ይልቅ ለዚህ ጉዳይ ቦታ ተሰጥቶት በየዓመቱ የሚነሳ ጥያቄ ነው። የቤተ ክርስቲያናት አባቶች በእነዚህ ሃይማኖታዊ ስርዓቶች ላይ ያላቸውን መረዳት ይገልጻሉ። በዚህም መሠረት ወቅቱ የጾም ወቅት ስለሆነ በቅዳሜ ዕለት ባይታረድ ይመረጣል። ስለዚህ የቤተ ክርስቲያን የቅዳሴ ሥነ ሥርዓት ከተጠናቀቀ በኋላ ወተን ሰዓ ሲባል ቢታረድ መልካም ነው ይላሉ። መጋቢ ሐዲስ እሸቱ ዓለማየሁ ደግሞ ሊቃውንቶችን ጠይቀናቸው በዚህ ጉዳይ በትክክለኛ የደረሱበትን ነገር የገለጸልን ነገር ባይኖርም፣ የግል አስተያየቴ ነው የሚሆነው መታረድ አለበት የሚሉ ሲሆን፣ ይህንን እንድል የሚገፋፋኝ ብዙዎቻችን በዚህ ወቅት ኃጢአት ስንሰራ፣ ዝሙት ስንፈጽምና ስንሰርቅ እየከረምን እግዚአብሔር ይህንን ጉዳይ ትቶ የአንድ ዶሮና በግ መታረድ አለመታረድ አያስጨንቀውም ይላሉ። ይልቁንም በዚህ ሁሉ ቀን ሥራውን ሁሉ አጠናቆ ዕለቱን በመልካም ሁኔታ ቢያሳልፉ መልካም ነው በማለት ንሳ ያልገባበትን ለኃጢአታችን መጨነቅ እንጂ ስለ እንስሳት እርድ መጨነቅ እንደሌለብን ይገልጻሉ። አንድ የሃይማኖት አባት ማረድን ከጾም ጋር ምን ያገናኘዋል ከበዓሉ በፊት ጠጅ ጥለን ጠላ ጠምቀን እንቀምሳለን። ቅቤውንም ቢሆን ቀድመን ነው የምናነጥረው። በመሆኑም ከእርድ ጋር አይገናኝም በማለት በአዲስ ኪዳን እርድ ከሃይማኖት ጋር የሚያገናኘው አስተምሮ እንደሌለ አስረድተዋል። ሌላኛው አባት ደግሞ እንዲያውም ሰው በዚያን ጊዜ ስራውን በቶሎ አጠናቆ በጊዜው ወደ ቤተ ክርስቲያን በመሄድ ቢቻል መቁረብ ይገባል እንጂ በበዓል ጊዜ በዚህ መጠመድ የለብንም። ማረድ ከጾም ጋር ምን ያገናኘዋል ትብሉ እንጂ አትረዱ አልተባልንም፣ በማለት ያስረዳሉ። ስለዚህ በበዓላት ጊዜ ምእመኑ ወደ ቤተ መቅደስ በመገስገስ ስርዓተ መሐሌቱ ላይ በመሳተፍ ከትንሣኤ ረዴትና በረከት መካፈል ይገባል። ይልቁንም መቁረብ ያስባርካል እንጂ የእርድ ሰዓት በየአመቱ የአእምሯችን ጥያቄ ሊሆን አይገባም። እንግዲህ ከላይ ከቀረቡት የአባቶች ምክር እንደተረዳ ነው ጾም በመሆኑ አትብሉ ተባለ እንጂ አትረዱ የሚል አስገዳጅ ሕግ የለም። እርድ መፈጸም ካለብን በጊዜ ሆኖ ወደ ቤተ መቅደስ ብንገሰግስ ብዙ እናተርፋለን። አንዳንድ ሰዎች ደግሞ በተለይ የሃይማኖቱ ተከታዮች ጌታ ከሙታን ከተነሳ በኋላ ሐዋርያት የበሉት አሳ ነውና እኛም በአሳ ጾማችንን ማሰናበት አለብን እንጂ እርድ ቀድሞ ማረድ አይገባም ሲሉ ይደመጣሉ። ጾምን የግዴታ በእንስሳት እርድ ብቻ ሳይሆን በቅቤ፣ በወተት፣ በእንቁላል አልያም በአይብ ማሰናበት ይቻላል ከመጽሐፍ ቅዱስ ትርጓሜ መጽሐፍት መካከል አንዱ የሆነው ፍትሐ ነገስት አንቀጽ 19 ገጽ 263 ከዚህ በኋላ ደስ እያላችሁ ጾማችሁን በመብል እንዲሁም በመጠጥ አሰናብቱ ጌታችን ኢየሱስ ክርስቶስ ከሙታን መካከል ተነስቷልና በማለት መጽሐፈ ሊቃውንት ከትንሣኤ በኋላ ሐዘና ለመኖሩን ይገልጻሉ ሌላው በዕለተ ስቅለት በዕለተ ስግደትና በትንሣኤ ዕለት ምን ምን ተግባራት ይከናወናሉ? በእነዚህ ርዕሶች ዙሪያ ታላላቅ የኦርቶዶክስ ሃይማኖት መጻሕፍት የጠቆሟቸውን ሐሳቦች እንዳስሳለን። ዕለተ ስቅለት ጌታችን ኢየሱስ ክርስቶስ ለዓለም ድህነት ራሱን ቤዛ አድርጎ በመልዕተ መስቀል ተሰቅሎ የዋለው በዚህ ዕለት ነው። ይህ ቀን ዲያብሎስን ድል የምንነሳበት መሳሪያ ሆኗል። ዕለተ ስግደት በስሙነ ህመማት ክርስቲያን የሆነ ሁሉ ሲሰግድና ሲጸልይ እንዲሁም ሌሎች ሥርዓቶችን ሲፈጽም ቢያሳልፍም፣ በዕለተ አርብ በሥራና በአንዳንድ ሁኔታዎች ተጠምደው የነበሩ ሳይቀሩ ከጧት ጀምሮ በሚቀርባቸው ቤተ ክርስቲያናት በመገኘት እህል ውሃ ሳይቀምሱ ከሕፃናት እስከ አዛውንት በስግደት መከራ ሕማሙን በማሰብ እስከ 12 ሰዓት ድረስ ይውላሉ። ይህ ሥርዓት በዓመት አንድ ጊዜ የሚገኝ ስለሆነ ሰው ሁሉ በጉጉት ይጠብቀዋል። ቅዳሜ ቅዳም ስዑር፣ ለምለም ቅዳሜ፣ ቅዱስ ቅዳሜ። ቅዳም ስዑር ለወትሮ ባሉ ቅዳሜዎች ጾም ሰሞን ቢሆንም እንኳን ከጥላሉት ሥጋ፣ እንቁላል፣ ወተትና የወተት ተዋጽኦ ይከለከላሉ እንጂ እህል ከመቅመስ አይታቀቡም፣ ወይም ከመብላት ተገድበው አያረፍዱም። ጠዋት ከቅዳሴ በኋላ ይበላል። በዓመት አንድ ቀን በቅዳም ስዑር ግን ከቀደሞ በተለየ የጌታችን በከርሰ መቃብር መሆን በማሰብ በጾም ስለሚዋል የተሻረች ቅዳሜ ትባላለች። ብዙ ክርስቲያኖች በሽታ ወይም ደዌ የሌለባቸው ቅዳሜን ያለ እህልና ውሃ እስከ እኩለ ሌሊት 9 ሰዓት ድረስ ይጾማሉ። ካህናትና አንዳንድ ጠንካራ ክርስቲያኖች ከሐሙስ ምሽት እስከ እሁድ ሌሊት ይጾማሉ፣ ያለ ምግብና ውሃ ይቆያሉ። ለምለም ቅዳሜ፣ ቅዳሜ ጠዋት በቤተ ክርስቲያን በመገኘት የምስራሽ ቄጤማ በግንባራቸው ላይ ያስራሉ። ካህናትም ለምእመናን